እኔ የምልሽ ሊዱ 320 ሺህ ብር ብቻ ከፍዬ ዱባይ ላይ ቤት መግዛት ይቻላል። በጣም በሚገርም ሁኔታ በየወሩ 324 ሺ ብር ብቻ በመክፈል የቤት ባለቤት መሆን ትችያለሽ which means መጀመሪያ የሚጠበቅብሽ 24% ዳውን ፔመንት አለ። ከዛ ውጪ በየወሩ 324 ሺ ብር ይከፈላል ማለት ነው። በየወሩ 1% ብቻ። ከዛም በኋላ ይሄ የሚከፈለው ፕሮጀክቱን እስክትረከቡ ብቻ ነው ማለት ነው። ፕሮጀክቱን ከተረከባችሁ በኋላ ግን ኪራዩ ራሱን ይሸፍናል። ሸፍኖም 100 ሺህ ብር በየወሩ ያስገባላችኋል ማለት ነው። ስለዚህ ይሄ ውጤታማ የምትሆኑበት ኢንቨስትመንት ነው። ይሄ ብቻ አይደለም፣ መሸጥ ብትፈልጉ ደግሞ ከ50 30% በላይ አትርፋችሁ የምትሸጡበት ሪሴል የምታደርጉበት ኢንቨስትመንት ነው። እንግዲህ ይሄ ፕሮጀክት የሚገኘው ከፐልም ጁሜራ ሚኒትስ ዲስታንስ ላይ ነው። ከዳውንታውን ደግሞ 10 ዲስታንስ ላይ ነው ማለት ነው። ሶ እዚህ ኢንቨስትመንት ላይ ኢንቨስት ብታደርጉ ውጤታማ ትሆናላችሁ። ስንት ብር ይከራያል ማለት ነው ሊዱ? ይሄ አፓርትመንት አሁን ባለው ገበያ መሰረት እንግዲህ ገበያው እንደሚታወቀው እየጨመረ ነው የሚሄደው። ነገር ግን አሁን ባለው በሚኒመም እንኳን ብናስብ በየወሩ 430 ሺህ ብር እናከራየዋለን። በፊት እንደነገርኳችሁ የሚጠበቅባችሁ 320 ሺህ ብር ነው ብለን ነበረ። እና ሲቀናነስ ጊዜ 110 ሺህ ብር በየወሩ ትርፍ እናገኛለን ማለት ነው ከምንከፍለው ውጪ።